ሰላም ሰላምና ጤናን፣ ፍቅርን፣ በረከትን ያደለን ክብራትና ክብራን ሳድስ ቤተሰቦቼ እንደምን ያላችሁልኝ? እንደምን እስቆያችሁ? ያላችሁት በሳድስ የሚዲያ ዝግጅታችን ላይ ነው። እንግዲህ ዛሬ በጣም መሰረታዊ ነገር እናያለን። ሁላችንንም ይጠቅመናል ብዬ በጣም አምናለው። በጣም ብዙ ሰው ባለንበት በዚህ ዘመን ላይ እየተታለለ ካለባቸው ነገሮች መካከል አንደኛው ማጉረምረም ወይም የማጉረምረም ኃጢአት ነው። ስለዚህ ይህን የማጉረምረም ኃጢአት ምንነት ተመልክቶ በዚህ ፕሮግራማችን ላይ በትክክል እንድትረዱት ለማድረግ እንሰራለን። ውድ ቤተሰቦቼ በጣም ብዙ ሰው በማጉረምረም ኃጢአት የተነሳ ታላቁ የእግዚአብሔር ጽድቅ ታላቁ የእግዚአብሔር ማዳን ታድጎት ወደ ሕይወቱ እንዳይመጣ የሰው ልጅ በጣም ብዙ ሰርተዋል። ስለዚህ ይሄ ላይ መሰረት አድርገን የማጉረምረምን ኃጢአት ምንነት በደንብ አሳያችኋለሁ። በጣም የሚገርመው በጣም ብዙ ሰዎች ህይወታቸውን የቀየሩበት ስኬት የተባለውን ታላቁን ነገር ሰዎች ያመጡበት ትልቁ ነገር ማጉረምረምን በመተው ምስጋናን በመጨመር በህይወት ላይ የመኖር ታላቅ ሴክሬት ነው እና አሸናፊዎች እንዴት ነው ያሸነፉ? ሲባል ማጉረምረምን በመተው። ስለዚህ ማጉረምረም ኃጢአት ነው? አዎ፣ በጣም ታላቅ ኃጢአት ነው። መጽሐፍ ቅዱስ ላይ ከተቀመጡ ታላላቅ ኃጢአቶች መካከል አንደኛው ማጉረምረም ነው። ስለዚህ በጣም ብዙ ሰው ይሄን ነገር ባለመረዳቱ የተነሳ በህይወት ላይ በጣም ጠንካራ ዋጋዎችን እየከፈለ የሚገኝበት ታላቅ ሲክሪት ነው። ስለዚህ በዚህ ዙሪያ ላይ በጣም ቆይታ አድርግላቸዋለሁ። በጣም ጥሩ ጊዜ ይኖረናል። የማጉረምረም ኃጢአት በህይወታችን ላይ ሲወገድ፣ ከዛ በኋላ ያ ነገር ከህይወታችን ላይ ተነቅሎ ሲወጣ ታላቁ የእግዚአብሔር በረከት መምጣት ይችላል። ታላቁ የእግዚአብሔር የምህረት ዓይን ወደኛ መምጣት ይችላል። ይህንን ነገር በመጠኑ አሳያችኋለሁ። ከቻላችሁ ሼር ብታደርጉልኝ በጣም ደስ ይለኛል። አንድ በቲክቶክ ላይ የለቀኩትን ቪዲዮ አብዛኛዎቹ ቤተሰቦቼ ሼር ስላደረጋችሁልን እግዚአብሔር ያክብርልኝ ማለት ወዳለሁ። ስለዚህ አሁንም ይህንን ሼር አድርጉልን። በተቻለ መጠን ቆንጆ ቆይታ እናድርግ እንግዲህ ከቻላችሁ መንፈሳዊ መዛግብቶች የሚሉትን ነገር በደንብ ለማየት እንዲያመችን ቅዱስ መጽሐፍ ላይ የተቀመጠውን ፋክት በደንብ አድርገን እናያለን። ማጉረምረም ታላቅ ኃጥያት ነው። ታላቅ በእግዚአብሔር ዓለም ላይ ታላቅ ኃጥያትና ታላቅ በደል ነው። ለምንድን ነው ይሄ የሆነበት የሚለውን በግልጽ ከምናየባቸው ነጥቦች መካከል አንደኛው ማጉረምረም የሰው ልጅ እያጉረመረመ በመጣ እያጉተመተመ በእግዚአብሔር ላይ እንግዲህ ኑሮ ውድ ነው፣ ተጨንቀናል፣ እንደዚህ አተናል፣ እንደዚህ አግኝተናል፣ አንተ በእውነት አንተ አታይማ ይላል አንዳንድ ሰው ማለት ነው። አንተ አታይማ፣ በቃ አልፈርድማ፣ እንዲህ አታረግማ፣ የሚል የማጉረምረም ንግግር የሰው ልጅ ይናገራል። ይሄ የማጉረምረም ንግግር በመጽሐፍ ቅዱስ ላይ በግልጽ እንዳስቀመጠው መርመሪንግ በጣም አደገኛ ኃጢአት ነው። ለዚህም ለምሳሌ በፊልጵስዩስ ምዕራፍ ሁለት ከቁጥር አምስት ላይ በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታጉረመርሙ፣ ወይም ሳታንጎራጉሩ፣ ክፉን ሳታስቡ ሁሉን አድርጉት ብሎ ያስቀምጠልናል። ስለዚህ ሁሉን አድርጉት ሳታጉረመርሙ፣ ሳታንጎራጉሩ የሚለው ታላቅ ነገር እንደሆነ እዛ ጋር በደንብ ታያላችሁ ማለት ነው። ስለዚህ ይሄ ነገር ከየት የተጸነሰ ነው ብላችሁ ብትሉ፣ ሳታጉረመርሙ፣ ሳታንጎራጉሩ፣ ለምን በመጥፎና በጠማማ ትውልድ መካከል? ስለዚህ ይሄ የሚያጉረመርም ከእግዚአብሔር ላይ ምስጋና የጠፋበት ትውልድ መጥፎና ጠማማ ትውልድ ተብሎ ተቀምጧል። በፊልጵስዩስ ሁለት ከቁጥር አምስት ላይ በዚህ ትውልድ መካከል እሺ፣ እናንተ እንዴት እንድትሆኑ ነው የሚፈልገው? ያለ ነቀፋ፣ እግዚአብሔርን የማትነቅፉ ይሄን አላደረገልኝም ብላችሁ እግዚአብሔርን የማትወነጅሉ ያለ ነቀፋ፣ ምን አይነት የዋሆችም፣ ነውርም የሌለባቸው ስለዚህ ያለ ነቀፋ እግዚአብሔር በህይወታቸው ላይ ሰዎች በሆነው ነገር ሁሉ እግዚአብሔርን አንተ ታይማ የሚል ነቀፋ የሌለባቸውን ሰዎች ምን ይላቸዋል? ነውርም የሌለባቸው ብሎ ያስቀምጥና ከዛ የእግዚአብሔር ልጆች እንድትሆኑ ብሎ ነው የሚያስቀምጠው ምን እናርግ ሳታንጎራጉሩ ክፉን ሳታስብ ሁሉን አድርጉ ብሎ ያስቀምጣል። ስለዚህ የእግዚአብሔር ልጅነት አንዱ ሲክሬት አለማጉረምረም በእግዚአብሔር ላይ አለማጉተምተም መርመሪንግ መርመር አለማድረግ እንደሆነ ታያላችሁ ማለት ነው። ሶ ይሄንን ሲክሪት በትክክል ቅዱስ መጽሐፍ በፊልጵስዩስ ሁለት አምስት ላይ ያስቀምጣል። ያ የጠማማነት መገለጫ ነው ማለት ነው። ከዛ በእነርሱ መካከል የህይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁና ስለዚህ በከንቱ እንዳሮጥ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆነኛል የቱ አለማጉረምረሜ ምክንያቱም ብዙ መከራ ይቻለው አለ ሐዋርያ ጳውሎስ በጣም ብዙ ፈተና ይቻለው ነገር ግን አላጉረመርምም ማለት ለምን በክርስቶስ ቀን የምመካበት ይሄ ነው ይሄንን ካጣሁት ምኑን ጸጋ አለኝ ስለዚህ እናንተ ፈተና በገጠማችሁ ሰዓት መከራ በህይወታችን ላይ በመጣበት ሰዓት የምታጉረመርሙ ከሆነ እግዚአብሔር እያያችሁ ማለፍ የምትችሉበትን ነገር እየገፈተራችሁ ስለሆነ በፍርድ ቀን ላይ ምን የምትናገሩት ነገር ይኖራችኋል? ስለዚህ አለማጉረምረምን በፊልጴሲዎስ መልዕክቱ ሁለተኛ ምዕራፍ ሁለት ቁጥር አምስት ላይ ሐዋርያ ጳውሎስ በደንብ አስቀምጦታል። በተመሳሳይ ሆነ ልኩ በአንደኛ ቆሮንቶስ ምዕራፍ አስር ከቁጥር ስድስት ላይ ከዚህ ቀደም እስራኤላውያን በበረሃ በነበሩበት ሰዓት ማለትም በግብፅ ባርነት እንደዛ ተቀጥቅጠው ተመተው ሲገዙ የነበሩት ግብፃውያን እስራኤላውያን ከግብፅ ባርነት እግዚአብሔር ቀይ ባህርን አሻግሮ ሞትን አሻግሮ ነጣውቷቸው ሲና በረሃ ላይ ባስቀመጣቸው ሰዓት እነሱ ግን ምን ይሉ ነበር? እንግዲህ መና እየመገባቸው እግዚአብሔር ሲያበላቸው የቆይቶ ነገር ግን እነሱ ምን ይሉ ነበር? የግብፅ ሽንኩርት ይሻለን ነበራል። በጣም የሚያሳዝን ውለታ ቢስ የሚያደርግ ያን ሁሉ መከራ ሲቀጠቅጧቸው እናት የወለደችውን ጽንስ ከጭቃ ጋር አብራ እንድትረግጥ እየተደረገ የነበረበት የግብፅ ምድር ላይ የነበሩትን እስራኤላውያን እግዚአብሔር ነፃ ካወጣቸው በኋላ በሲና በረሃ ላይ ተቀምጠው መና እየመገባቸው ሲያበላቸው ምን አሉ? የግብፅ ሽንኩርት ይሻለን ነበር አሉ። ምን አለበት ባልመጣም በቀረብን እዛው በቀረን ኖሮ እንደዚህ እሳት ዳር ቁጭ ብለን እየሞቅን የምንበላው ነገር ይሻለን ነበር ብሎ ጭራሽ በእግዚአብሔር ላይ አጉረመርም። ስለዚህ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 6 ላይ ሐዋርያ ጳውሎስ ሲናገር ሁሉም አለ በወቅቱ የነበሩትን እስራኤላውያን ያንን መንፈሳዊ መብል በሉ ሁሉም ያንን መንፈሳዊ መጠጥ ጠጡ አለና ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ምክንያቱ ኮንቲኒስል የሚከተላቸው ያ ከሰው እጅ ያልተሰራ አለት ነበረ። ከዛ ከነበረው መንፈሳዊ አለት ጠጥተዋልና አይልና ያም አለት ክርስቶስ ነበረ ብሎ ያስቀምጣል። ስለዚህ ይበሉ የነበሩት መና ዛሬ እኛ የክርስቶስ ስጋ ወደሙ በአማናዊ የክርስቶስን ስጋና ደም በቅዳሴ በክርስትና መቅደስ ስፍራ ላይ በአምልኮቱ ስፍራ ላይ አማናዊ ስጋውና ደሙን ከወሰደን በማግስቱ ማጉረምረም እንደ ማለት ነው። በወቅቱ እስራኤላውያን ያጉረመረሙ ነበር። ምክንያቱም ስጋ ወደሙን መቁረብ ያልቻሉ ብዙ ሰዎች እያሉ እናንተ ስትቆርቡ፣ ያንን በቆረባችሁ ማግስት ግን እግዚአብሔርን አላደረገልኝም ብላችሁ እንደ ማጉረምረም እስራኤላውያን ያንን ወንጀል ፈጽመው ነበር። ከዛ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 6 ላይ እስከ 11 ባለው ቀጥሎ ምን ይላል? እግዚአብሔር ግን ከእነርሱ በሚበዙት ደስ አላለው በምድረ በዳ ወድቀዋልና ብሎ ያስቀምጥና ወድቀዋል ማለት ነው። አያችሁ እግዚአብሔር ቀጥቷቸዋል። ከዛ ቁጥር ስምንት ላይ ከእነርሱም አንዳንዱ እንደሴሰኑ፣ የሚገርማችሁ በበረሃ ሆነው እግዚአብሔርን ለማስቀየም ዝሙት ይፈጽሙ ነበረ። እግዚአብሔር ፊት መና እየመገባቸው እነሱ ዝሙት ያደረጉ ነበረ፣ በየሜዳው ላይ ከዛ እንደሴሰኑ፣ በአንድ ቀንም ሁለት እልፍ ሁለት እልፍ ከሶስት ሺህ እንደወደቁ አትሴስኑ፣ እንደመሴሰን አድርጎት እንደገና ይሄንን ማለትም ማጉረምረምን ከመሴሰን ጋር አብሮ ያያይዙና ሌላ ቁጥር ዘጠኝ ላይ ከእነርሱም አንዳንዶች ጌታን እንደተፈታተኑ በእባቦችም እንደጠፉ ጌታን አንፈታተን። በዛ ሰዓት እባብ ሰቅለው ያመልኩ እንደነበረ፣ በተለይ የጥጃ ጠቦት ሰቅለው ያመልኩ እንደነበረ እግዚአብሔር እንደተፈታተኑ ማጉረምረምም እንደዛ መፈታተን እንደሆነ ያስቀምጥና አንደኛ ቆሮንቶስ ምዕራፍ 10 ቁጥር 10 ላይ ከእነርሱም አንዳንዶች እንዳጉረመረሙ እንዳንጎራጎሩ በሚጠፋውም ጠፉ እና እናንተም አታንጎራጉሩ አታጉረምርሙ ብሎ ያስቀምጣል። ይህም ሁሉ እንደ ምሳሌ የሆነባቸው እኛንም የዘመናት መጨረሻ በዘመኑ ፍጻሜ ያለ ነው የደረሰብንን ሊገስጸን ተጻፈ ይልና፣ ስለዚህ የቆመ የሚመስለው እንዳይወድቅ ይጠንቀቃል ስለዚህ ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ። ምክንያቱም አንዳንዴ እያጉረመረማችሁ የቆማችሁ ከመሰላችሁ ወድቃችኋል እያለ ነው አውራው ጳውሎስ። አደገኛ ኃጢያት ነው። ለዚህም የሚሆነውን በዘውልቁ ምዕራፍ 14 ቁጥር 27 ላይ፣ እንደገና በዘውልቁ ምዕራፍ 21 ቁጥር 5 ላይ በግልጽ አስቀምጦታል። ማጉረምረምን ተመልክቶ እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው፣ የሚያጉረመረብብኝ ይህ ክፉ ህዝብ እስከ መቼ ታገሰዋለሁ? እንዴት እንደሚያናደው በእግዚአብሔር ዘንድ ከዛ በእኔ ላይ የሚያጉረመርሙትን የእስራኤልን ልጆች ማጉረምረም ሰማሁ። እንዲህም በላቸው እኔ ሕያው ነኝና በጆሮዬ እንደተናገርኩ እንዲሁ በእውነት አደርግባቸዋለሁ ይላል እግዚአብሔር። ቁጥር 29 ላይ በድኖቻችሁ በምድረ በዳ ላይ ይወድቃሉ የተቆጠራችሁ ሁሉ እንደ ቁጥራችሁ ከ20 ዓመት ጀምሮ ከዛ ሀያ ዓመት በታች ያሉትን አስቀረና፣ እግዚአብሔር ከሀያ ዓመት ጀምሮ ከዚያ በላይ የሆነ ሁሉ እናንተ ያጉረመረማችሁብኝ አለ። ከዮፍኒ ልጅ ከካሌብና ከነዌ ልጅ ከኢያሱ በቀር አለ። ሁለቱን ዘሮች ብቻ አስቀረና፣ በእርሷ አስቀምጣችሁ ዘንድ እጄን ዘርግቼ ወደ ማልኩላችሁ ምድር በእውነት እናንተ አትገቡም አላቸው። ለምን? ስላጉረመረሙ ይኸውላችሁ ስታጉረመርሙ እግዚአብሔር ቃል ከገባላችሁ ካያችሁ ነገር ላይ ትቆርጣላችሁ። እግዚአብሔር ተናግሯችሁ አስገባችኋለሁ እዛ ቦታ ላይ ብሎ የተናገረውን ይቆርጥባቸዋል። ለምን? ታላቅ ኃጢአት ስለሆነ። ካየላችሁ ቪዥን ነገ ትደርሻለች እዚህ ቦታ ላይ ትደርሳለ እዚህ ቦታ ላይ ቃል ገብቼልሃለሁ ብሎ ተናግረዋል እግዚአብሔር አይደል። አንተ ግን መሀል ቸኮልክ። ነገ ሊደርስ ያለውን የቤት ኪራይ መክፈል አቃቴ፣ በቃ ገንዘብ አጣው፣ ሁሉም ሰው መኪና ይነዳል፣ መኪና የለኝም፣ ሁሉም ሰው የሚፈልገውን ይበላሉ፣ የሚበላው የለኝም፣ አጉረምርሜ። አንቺ ራስሽን እያነጻጸርሽ፣ አንተ ራስን ከሰዎች ጋር እያነጻጸርክ፣ ደስታ ታጣል። እርካታ ስለምታጣ ይሄንን ለነከለ እግዚአብሔር አድርጓል፣ ለእኔ ግን አላደረገልኝም ብለሽ ስታጉረመርሜ፣ እግዚአብሔር ምን አለት ዋል እንኳን እኛን ቃል የገባላቸውን እስራኤላውያን በግልጽ እንደገባላቸው የምናውቃቸውን እንኳ ካየውላችሁ ምድር አትገቡም አላቸው። ከሀያ ዓመት በላይ የሆናችሁ በጠቅላላ አትገቡ ማለ እዚሁ አይነ ያየ ትሞታላል። የሚገርማችሁ በረሃ ላይ ሁሉ ሞተው ሙሴ ሁሉ አልገባም። አሮን ከያሱ ከዮፍኒ ልጅ ከካሌብና ከነዊ ልጅ ከእያሱ በቀር ሁሉም አልገባም። እጄን ዘርግቼ ወደ ማልኩ በምድር በእውነት አላስገባችሁም አለ ለምን ስላጉረመረሙ ። ስለዚህ ማጉረምረም ታላቅ ኃጢያት ነው ማለት ነው። ለምንድን ነው ማጉረምረም ታላቅ ኃጢያት የሆነው? እግዚአብሔርን በጣም የሚያስቀይም ኃጢያቶች መካከል ማጉረምረም ትልቁ ኃጢያት ነው። ለምን? አንደኛ፣ ሎቱ ስብሐት፣ እግዚአብሔር ይቅር ይበለኝ፣ እኔ አጉረምራሚ አይደለሁም። በጣም በምስጋና የተሞላ አንደበት ነው ያለኝ ቢኖረኝ ባይኖረኝ እግዚአብሔር ምስክሬን ነው። ምነግራችሁ ተቸግሬ በህይወቴ ያየሁት ነው። በጣም ተቸግሬ ስድስት ወር አስር ብር ያጣሁበት ጊዜ ነበር። ስድስት ወር ከአስር ብር በላይ ኪሴ ሳይኖር አስር ብር ሙሉ ኖሮኝ መክፈል ያልቻልኩበት የተቸገርኩበት ጊዜ ነበር በህይወቴ ማለት ነው። እና የቸገረኝን ነገር ያጣሁት ነገር እንዴት እንደሚሞላ በጣም የገባኝ ታላቁ ምስጢር ለካ ሳጣ እንዲሞላልኝ ማመስገን ነበረብኝ አቃ ሳመሰግነው ሳመሰግነው ሳመሰግነው ሳመሰግነው የጎደለው እየሞላ እየሞላ እየሞላ መጣ ምስጋና እንዴት እንደማለት መሰላችሁ ፖምፕ አለ አይደል የሳይክል መንፊያ ፖምፕ እሱን ፖምፕ ጫን ልክ ፖምፑን ከፍ ስታረጉት ከስር አየር ይገባል ከዛ ስትጫኑት አየሩ ሳይክሉ ላይ ይሞላል። ምን ማለት ነው? ምስጋና ማለት እጅን ፖምፑን ከፍ እንደማድረግ ነው። እጃችን ወደ እግዚአብሔር ከፍ ስታደርጉ የጎደለው ባዶ ቦታ ላይ የእግዚአብሔር በረከት ይሞላል። ከዛ ያን በረከት ለምትፈልጉት ነገር በፖምፕ አድርጋችሁ ለአየሩ፣ ለጎደለው አየር ሰጥታላችሁ። ስለዚህ ምስጋና ማለት የጎደለው ቦታ ላይ መሙያው ፕሪንስፕል ለካ ምስጋና ነው። ሳንቲም የላችሁ ማለት ቸግሯችሁ ሊሆን ይችላል አይደል አመስግኑ እግዚአብሔር ምስክሬ እግዚአብሔር ወይ ተመስገን ምስጋና ይገባሃል አኮቴት ይገባሃል እለዋለሁ ልክ ሲቸግረኝ አጠገቤ ዙሪያ ላይ የሆነ ነገር ሲጠፋ ሰዎችን አላይም ወይ ያበድረኛል ወይ ይሰጠኛል ምለው ሰው አንድም ሰው ማየት አልፈልግም አልዋሽም በጣም ብዙ ባለጸጋ ጓደኞች ሀብት የተጠለቀለቀባቸው ጓደኞች አሉኝ አንዱንም ግን ደውዬ አበድረኝ ብዬ ጠይቄ አላውቅም አልፈልግምን ለምን መሰለኝ የኔ ጌታ አለ እኔ ነው ፈጠረኝ ሲፈጥረኝ ከሌ ሀብታሙን አማክሮ አልፈጠረኝም ስለዚህ እሱ ላይ ያለኝ እምነት እንዳይጎድል ሁል ጊዜ ማድረግ የተለማመድኩት ነው የምነግራችሁ ስለኔ አይደለም ማወራችሁ ልምዴን ነው የምነግራችሁ የተለማመድኩት ነገር ምንድነው እግዚአብሔርን ወርሽፕ ማለት ካ በጣም እግዚአብሔርን ሳመሰግነው ሳመሰግነው ሳመሰግነው የጎደለው እየሞላ እየሞላ እየሞላ ይመጣና የሌለኝ ወዳለኝ ይቀየራል ስለዚህ የምስጋና ተቃራኒ ምንድን ነው ማጉረምረም ምን እንድታደርጉ ያደርጋችኋል? እግዚአብሔር በሌላችሁ ላይ እንዲኖራችሁ ማድረግ እየቻለ አንደኛ ማጉረምረም የሚያደርገው ሎቱ ስብሐት እግዚአብሔር ይቅር ይበለኝ እግዚአብሔር አትችልም እንደማለት ይትቆጠራል ይቆጠራል በእኔ ህይወት ላይ ልታደርገው አልቻልክም ልትፈጽመው አልቻልክም እንደማለት ይቆጠራል በእግዚአብሔር ዓለም ምክንያቱም ማጉረምረም እግዚአብሔር ላይ ማጉተምተም ስለሆነ ማለት እንደ እግዚአብሔር እንዳልቻለ በእኛ ህይወት ላይ አድርገን እንደ መቁጠር ይቆጠራል። አንደኛው ሱ ሁለተኛው ማጉረምረም ደግሞ ያ አያቱ አንደኛው ስታጉረመርሙ እግዚአብሔር እንዳልቻለ እየተናገራችሁ ነው። እግዚአብሔር ግን ሁሉን የሚችል አምላክ ነው። ሰማይን ፈጥረዋል አንቺን ፈጥረዋል እኔን ፈጥረዋል ምድሩን ፈጥረዋል እንኳን ላንቺ ለአዋፋት ይሰራል እንኳን ላንተ ለተመልከታለ ጠቢቡ ሰለሞን ከነዚህ አበቦች የሚያምረውን እንኳ ነገር አልለበሰም ለ እኔ እንዴት ለአንተ እናንተ እንኳ ለልጆቻችሁ ክፉ ሆናችሁ ሳላችሁ እንዴት እኔን አላመናችሁኝም እንዴት እኔ ይህን እንደማላደርግ አድርጋችሁ ታጉተመትማላችሁ ታጉረመርማላችሁ እግዚአብሔር ይችላል። እግዚአብሔር እስራኤላውያን ማሻገር አይችልም ይችላል ስለው መታገስ ነበር የነበረው ማለት ነው። ከታገስክ ሁሉ ነገር ያልፋል። ያ ማለትም ማለት ነው። እንዴት ነው የምትታገሰው? በምስጋና መቆየት ባይ ወርሺፒንግ ሎርድ፣ እሱን በማመስገን በቃ፣ ታመሰግነዋለህ፣ ትዘምራለህ፣ ትዘምራለህ፣ ትዘምራለህ፣ ትዘምራለህ። ዲያብሎስን አፍንጫ አፍንጫው የምትልበት ትልቁ ኃይል ምስጋና ነው። ምንድን ነው ምስጋና? እግዚአብሔርን ትችላለህ ብሎ ነው ምስጋና ማለት እግዚአብሔር ምስጋና እንዴት ነው የምታቀርቡት አንተ ልዑል ነህ አንተ ትችላለህ አንተ በህይወቴ ላይ ትላንት መልካም አድርጋል ዛሬም መልካም አድርገ ትቀጥላል አመሰግናለሁ እግዚአብሔር ወይ ብላችሁ ምስጋና እንደማቅረብ ነው የእሱ ተቃራኒ ምንድ ነው ማጉረምረም ትችላለህ ብላችሁ ያመሰገናችሁትን እግዚአብሔር ስታጉረመርሙ ስታጉተመትሙ ይቅር ይበላችሁና አትችሉም አትችልም ይቅር ይበለኝና አትችልም እንደማለት ነው ያ ደግሞ ታላቅ ኃጥያት ነው ሰውን የሰደበ ኃጢአት ውስጥ ተሰራያል ይላል ቅዱስ መጽሐፍ። እግዚአብሔርን መንፈሱን የሰደበ ግን ለዘላለም ኃጢአቱ ውስጥ ተሰራያል። ይሄ ታላቅ ስድብ ነው። አንደኛው እሱ። ሁለተኛው ማጉረምረም፣ እግዚአብሔር ማማት ነው። ለርኩሳን መናፍስቶች፣ ለዲያብሎስ እግዚአብሔርን ማማት ነው። እና ዲያብሎስ ስታመሰግን የሚደሰት ይመስላል? አይደሰትም። ስታጉረመርምስ? ደስ ይለዋል። ለምን? እግዚአብሔርን እያማህለት ነው። በሁለተኛው አደገኛው ነገር እግዚአብሔርን የፈጠረሽን አባትሽን ለባዕድ እርኩሳን መናፍስቶች እያማሽ ነው። ታላቅ ኃጢአት ነው። እግዚአብሔርን የሚያስቆጣ ኃጢአት ነው። በሦስተኛ ደረጃ እግዚአብሔር ላይ ያለህን እምነት፣ እግዚአብሔር ላይ ያለሽን እምነት ያጠፋብሻል፣ ይሸረሽርብሻል። ያ ማለት እምን እግዚአብሔርን አምነዋለሁ ማለት አይቻልም ማለት የዛን ጊዜ እያጉረመረምክ ከሆነ አምነዋለሁ ማለታችን ስታምኖ ታመሰግነዋል። ስታምዩ ምስጋና ታቀርባለሽ። ማጉረምረምስ ከእግዚአብሔር ምስጋና ላይ መስረቅ ነው። ሶ አምነዋለሁ አትልም። በፍጹም ልብ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ ይላል። ሶ ማጉረምረም ምንድን ነው? በራስ ማስተዋል መደገፍ። ማመስገን ምንድን ነው? በፍጹም ልብ እግዚአብሔርን ማመን። እግዚአብሔር ይጠብቀሃል ትችላል ልታደርግልኝ ትችላል፣ እንደምትደርስልኝ እንደምታደርግልኝ አምናሃለሁ ማለት ነው። ምስጋና እምነት ማለት ነው። አንድ ሰው ካመነ ያመሰግናል። ላመነው ነገር ነው ምስጋና የሚያቀርበው። እግዚአብሔር ምስጋና መቀነሻው አንዱ መንገድና እምነት የሚያሳጣው መንገድ ማጉረምረም ነው። በአራተኛ ደረጃ ማጉረምረም ከሚሰሩት ከሚሰሩ ትልቅ ኃጥያቶች መካከል አንዱ ሊሆን የቻለበት ታላቁ ሲክሪት ኢት ኢዝ ሬቤሊየን አጌንስት ጋድ በእግዚአብሔር መንግስት ላይ ማመፅ ነው። በአራተኛ ደረጃ ለምን? እርኩሳን መናፍስቶች እግዚአብሔር እንድታመሰግኑ በፍጹም አይፈልጉም። ታመሰግናችሁት ይቃጠላሉ። ስለዚህ ዋናው ዓላማቸው ምንድን ነው? እንዳታመሰግኑ ማድረግ ምን እንድታርጉ? እንድታጉረመርሙ ማድረግ፣ እግዚአብሔርን እንድታሙት ማድረግ፣ እግዚአብሔር አይችልም ብላችሁ እንድትናገሩ፣ ኃጢአት እንድትፈጽሙ ማድረግ። የዛን ጊዜ ምንድን ነው፣ በእግዚአብሔር መንግስት ላይ እነሱ የፈጸሙትን አመፅና ሬቤሊየን ተካፈላችሁ ማለት፣ አመፅ ውስጥ እግዚአብሔር መንግስት ላይ ያደርጋችሁትን ሬቤሊየን ተካፈላችሁ ማለት። በአራተኛ ደረጃ ይሄን ማድረግ ነው። በአምስተኛ ደረጃ ኢት ፎስተርስ ዲስኮርድ አለመግባባት በማህበር ውስጥ እንዲፈጠር ታደርጋላቸው። ለምሳሌ በቤተሰብ ውስጥ አባት በእግዚአብሔር ላይ የሚያጉረመርም ከሆነ ልጅ እግዚአብሔር ላይ ያለው እምነት ይደበዝዛል። ሚስት፣ ባል፣ ወንድም፣ እህት ምናምን፣ ታናናሽ በጠቅላላ በእግዚአብሔር ያለውን እምነት እንዲደበዝዝ ያደርጋል። ሌላኛው ስድስተኛው ኢትስ ዲስሪስፔክት ወይ ደሞ ዲስ ሪስፔክት ፎር ጋዝ ፕሮቪዥን እግዚአብሔር ለሰጠን ነገር አክብሮት ማጣት ማለት ነው። ግማሹ እግር አለው እጅ አለው፣ ሌላኛው እጅ እግር የለውም ያመሰግናል። እጅ እግር ያለው ግን ስራ የለኝም ብሎ ያማራል። እጅ እግርህን እንደሰጠህ ለእግዚአብሔር ማመስገን ሲገባ ዲስሪስፔክት ማድረግ አለማክበር ማለት ነው። ያም እግዚአብሔርን በጣም ያስቆጠዋል። ስለዚህ እግዚአብሔር በጣም የሚቀየመው እስራኤላውያንን ካሳየዋችሁ ምድር አትገቡም ብሎ የከለከለበት ታላቅ ኃጥያት ነው። ስለዚህ ማጉረምረም ታላቅ ኃጥያት የሆነበት ስድስተኛው ምክንያት ዲስሪስፔክት ፎር ጋድስ ፕሮቪዥን እግዚአብሔር ለሰጠን አቅርቦት አለማክበር፣ ክብራችንን አለመግለጽ ነው። በሰባተኛ ደረጃ ኢትዝ ዲስኦቢዲንስ ቱ ጋድስ ኮማንድ ፊልጵስዩስ ሁለት ላይ ቅድም ያስቀመጠው ላይ ምን ብሎ ያስቀመጠው አታጉረምርሙ አለ በቃ እስራኤላውያን ስለ አጉረመርሙ ነው የቀጣዋቸው፣ አለ ካልሰማ አታጉረምርማ አታጉረምርሚያ ምንም ማለት ውስጥ አጉረመርም እግዚአብሔርን ትእዛዝ እየጣሰከው ወይም እግዚአብሔር አንተ ምንም አታመጣም እንደማለት ስለሆነ እግዚአብሔር በጣም ይቀየማል። በሰባተኛ ደረጃ it is a disobedience against God's commandment። በስምንተኛ ደረጃ it opens the door to unbelief. ለአለማመንና ከሃዲ ለመሆን በር ይከፍታል። ወደ ጓሮ በር መውጫው መንገድ ማጉረምረም ነው። ወደፊት የምትገቡት ደግሞ ወደ እግዚአብሔር ማዕከል የምትገቡት ደግሞ በምስጋና ነው። መላእክትን በሰማይ ቅዱስ ቅዱስ ቅዱስ ያለ የነበረ የሚመጣውን እያሉ ሲያመሰግኑ ይገባሉ በበሩ በኋላ ጓዳ። በሌባው በር ለመውጣት ግን መንገዱ ማጉረምረም ነው። ወደኋላ ይጎትታል፣ ወደኋላ ያስቀራል። ስለዚህ ስታጉረመርሙ ምን እያደረጋችሁ ነው? ኢት ኦፕንስ ዘ ዶር ቱ አንቢሊቭ ለአለማመን ወግዋሮ በር የሚያስወጣውን መንገድ በር እያስከፈታችሁ ይገኛል። በስምንተኛ ደረጃ አይ በዘጠነኛ ደረጃ ኢት ኢዝ አንግራትፉልነስ ምስጋና ቢስነት ነው ማለት ነው። ምስጋና ቢስነት አመስግኑ። ምስጋና ቢስ አንሆን ለምን መሰላችሁ? ዛሬ ቸግሮን ሊሆን ይችላል። ዛሬ ገንዘብ አተን ሊሆን ይችላል። ዛሬ ተጎሳቁለን ሊሆን ይችላል። ትላንትና እኮ እግዚአብሔር መልካም አልኮልና ለምን ረሳ ነው? ለምን እናጉረመርማለን? ትላንትና እግዚአብሔር መልካም እንዳረገልሽ አትርሺ። ትላንትና እግዚአብሔር ያደረገልሽን ውለታ አትርሺ። ትላንት ካደረገልሽ ከሞት ካሳለፈሽ ከገደል ካወጣን ከጭቃ ቦታ ካወጣን ከብዙ የድህነት ሕይወት አውጥቶ ዛሬ አቁሞን ዛሬ ቢቸግረን አንድ ዓመት ቢቸግረን በአንድ ዓመት ማጉረምረም ላይ ገዋል። እስራኤላውያን እንደዛ ነው ትላንት ከጭቃ አውጥቷቸው ዛሬ መና ሲመግባቸው ላጡት ነገር ያጉረመርማሉ ለተሰጣቸው ነገር ምስጋና ይሄ አንግሬትፉልነስ ነው አንቺ ግን እንደታመሰግኛለሽ አይ እኔ ግን አመሰግናለሁ አንተ ግን ታመሰግናለህ ቢኖረንም ባይኖረንም ብናጣም ብንቸገርም ብናገኝም ምስጋና ለእግዚአብሔር ይገባዋል ለምን ምስጋና የእግዚአብሔር የባህሪው ለባህሪው የሚገባ ነገር ነው እንጂ ስለተደረገልህ አመስግነ ስላልተደረገልሽ ምታጉረመር የሚበት በጣም አደገኛ ኃጥያት ነው። ድለላ ማለት ነው ሙስና ነው። የዚህን ጊዜ ምስጋና ሙስና ነው። ለምን ስላደረክልኝ ነው ማመሰግንህ ማለት ያው እግዚአብሔር ላደረክልኝ ነገር ነው። ካላደረክልኝስ ምስጋና ይንቀንሳለሁ አጉረመርም አለው እንደማለት ነው። በጣም አደገኛ ኃጥያት ነው። በመጽሐፍ ውስጥ እኮ ተናግሯል። ስለዚህ ያላቸው በዘውልቁ ላይ እንደተቀመጠው ቅድም እንዳልኳችሁ ታዩዋት አላችሁ አለ አትገቧትም ማለት እድሜያቸው ከሀያ በላይ የሆኑት ሁሉ ከለከለና እድሜያቸው ከሀያ በታች የሆኑትን አወረሳቸው። ሙሴን ጨምሮ እኮ እስራኤልን ከነአኑን የተስፋ ይድርግላቸው ምድር አልገቡ በቃ እዛው ቆጫቸው። ለምን ሕጉ ለሙሴም ነውም ይሰራው ከእንትና በቀር ብሎ ከከሌና ከከሌ በቀር ነው ያለው ከዛ ማንም አትገባ ማለት ሙሴም አልገባ በበረሃ ነው ሞት የቀሩት ለምን ቃሉን አይሽርም እግዚአብሔር። ዩ ሲ። ስለዚህ ምን ምን መሰላችሁ ቸግሯችሁ ሊሆን ይችላል። ውድ ቤተሰቦች እኔ ይሄንን ያልኳችሁ ምስጢር ልንገራችሁ። አሁን ሰሞኑን በጣም ብዙ ሰው ቸግሮኛል እያለ ስድስት ስልሳ ስድስት ማህበር መመዝገብ ፈልጋለሁ እያለ በጣም አፍሬያለሁ አዝኛለሁ። ቲክቶክ ላይ ያንን እንግዲህ ለቅቄያለሁ እና ሼር አድርጎልኝ ስለ እግዚአብሔር በእኛ ስም በእኔ በመምህር ደረጀ በሆነ በቃ ዛሬ ዶክተር ምረት ብሎ ምረት ዶክተር ምረት የእሱንም ሳይ ነበረ እንደዚህ እያደረጉ በጣም የገረመኝ ማለት ብዙ ሰው ላይ ይጠቀማሉ እና እኛን እየተጠቀሙ ልክኛ ፕሮሞት እንደምናደረግ አድርገው በጣም ይቅር እግዚአብሔር ይቅርታውን ያድርግላቸው እና በንስሐ መልሷቸው ወደ ዘላለም ሕይወቱ ይቀላቅላቸው። ግን የቆሻሻ ኃጢአተኛ ቡድን በጣም ቆሻሻ የሕዝብን እንጀራና ጉሮሮ እየነጠቀ ከድሃው ምስኪን ማህበረሰብ ላይ ስድስት ሳ ስድስት አባል ሆኑ እያለ በእኛ እንደምንናገር ይሄ አሁን ማወራውን ነገር ከስር በሆነ ቃላት ይቆራርጡትና ለምርጥ አርገው እኛ የተቃወምነውን ነገር ይተውና መልካም መልካም ያወራ ነው ገጣጥመው፣ ስድስት ሳ ስድስት ምትል ቃል ብቻ ከተናገርክ እሷን የወስዳትና ከዛ ሌሎች መልካም ነው ጥሩ ነው ከዚህ በፊት በተለያየ ነገር ያወራ ሆን የወስዱትና ገጣጥመው ልክ ጥሩ ነው ብለን እንዳወራን አርገው ይለቃሉ። እና ለምንድን ነው ብዬ አንዳንድ ሰዎች ስጠይቃቸው ቸገረኛሉ። ይሄ እኮ ዲያብሎስን አየ። ኢትስ ጌትወይ ቱ አምቢሊቭ። ለመካድ በሩ ነው። ማጉረምረም ከየት ነው የጀመረው? ምስጋና ከማጣት ። ስለዚህ ከቸገረን ምን እናድርግ? እናመስግን። የቸገረው ሰው ምን ያደርጋል? ገንዘብ የሌለው ሰው ገንዘብ እንዲመጣልሽ ከፈለግሽ ዝም ብለሽ አመስግኝ። በቃ ዝም ብለሽ ዘምሪ፣ ዝም ብለሽ ዘምሪ፣ ዝም ብለሽ ዘምሪ። እግዚአብሔርን አመስግኝ፣ እግዚአብሔርን አመስግኝ። ምስጋና ይገባሃል፣ ቅዱስ ቅዱስ ያለህ የነበርክ ስትዩ እግዚአብሔር ላመሰገንሽው ለሰጠሽው ነገር መልሶ ስጦታ የማድረጊያ መደለያ ሳይሆን ልክ ስታመሰግኝ መሙላት ሕግ አድርጎ አስቀምጦታል። ስለዚህ ልክ ስናመሰግን መሞላት ይጀምራል። ቅድም እንዳልኳችሁ ነው አየር የተቀመጠው ፖምፑን ለመሙላት ብቻ አይደለም፣ በቃ ለሁሉም ነገር የተቀመጠው። ግን ፖምፑን ወደ ላይ ከፍ ስታደርጉት አየር ይገባል። ጫን ስታደረጉት ለጎማው ለሳይክሉ ጎማ ንፋስ ይሞላለታል። በሴም ወይ ለምስጋና እጃችሁን ከፍ ስታደረጉ በጎደለው ይሞላላችሁ ዘንድ የእግዚአብሔር ሕግ ነው። ስለዚህ ይሞላል። እግዚአብሔር ያትረፈርፋል፣ በጎ ያደርግላቸዋል። እንዳታጉረመርሙ ውዴ ሳድስ ቤተሰቦች፣ አመስግኑ፣ አመስግኑ። እግዚአብሔር የተመሰገነ ይሁን የሚለውን ነገር ለመጠቆም ብዬ ነው። በጣም ወዳቸዋለሁ። መልእክት ካላችሁ ቶሎ ቶሎ አይተን አንድ ሁለት ደቂቃ ውስጥ ልሰነባበት፣ ካልሆነ ልሰነባበት ነው። መልእክቶቻችሁን እያየው ነው። ከቻላችሁ ይህንን ትምህርት በደንብ ተጠቀሙበት። መልካም ጊዜ ይሁንላችሁ። ደህና ደሩልኝ። እውቀት ታላቁ እግዚአብሔርን ታከብራለች። ባይ ባይ።